ወ ዋሽተሻል እማዬ ዋሽተሻል። እህል በአፍሽ ሳይደርስ ጠገብኩኝ ብለሻል። ስትጎርሺ ሳላይ በላኩኝ ብለሻል። እናቴ ወ ዋሽተሻል አንቺ። እንግዲህ ሰይዱ አዲስ ቪዲዮ ይዞልን መጥቷል ማለት ነው። እኛ እንግዲህ ሶመያ የላከችው ልጅህን አስመርምረህ ውጤቱን ንገረን፣ ውጤቱን አሳውቀኝ ብላ ነው እንግዲህ ወደ የመን እየላከችው ወደ የመን ወይም ወደ ሰንአን የሄደው እንግዲህ ወንድ ልጅ አለ ተብሎ እሱን ለማስመርመር ነው የሄደው። እንግዲህ እሱን ለማስመርመር ከሄደ በኋላ ሰይዱ ግን ምንድን ነው ያደረገው? ሰላምን ያዘ፣ ለፖሊስ ሰጠ፣ አስፈራራ። ፓስፖርቷን ተቀበላት ፓስፖርቷን ወሰደባት። ፓስፖርቷን ከወሰደባት በኋላ ደግሞ ከዛ መለሰላት። ከዛ በኋላ ደግሞ እንግዲህ ከኋላ ከጀርባ ቀማት ማለት ነው። ያ ያን ሁሉ ድራማ ፈጥሮ ዛሬ ደግሞ ምንድን ነው ያደረገው እንግዲህ ልጄን አገኘሁት ልጄን አግኝቼዋለሁ ምርመራ ብቻ ነው የቀረው ብሎ በፎጣ የተጠቀለለ የሆነ ጨርቅ ነገር ይዞን ልንመጣ ማለት ነው። ልጅም አይመስልም። እኔ ልጅም አልመሰለኝ ሆን እኔ እንጃ ነፍስ ያለው ራሱ አይመስለኝም እንዴ። ምንድን ነው እሱ በስነ ስርዓት አይዙትም እንዴ? ደግሞ ልጅ አይመስልም ራሱ አጠቀላለላቸው ራሱ። እና የሚገርም እኮ ድራማ ይሰሩብናል። ኮበሪያችን እናንተ ድራማ ማለት ነው እሷ እንግዲህ ልጅቷን ይዣት የመጣሁት ትልቁን ልጅ ይፈልጋለሁ ብዬ፣ ይቺ ደግሞ ወልዳ ያንተ ልጅ ነው ብላ አምጥታ ያንተ ልጅ ነው አለችኛ አለ ማለት ነው። ይገርማል። እሽ ልጅ እኮ ጸጋ እኮ ነው፣ ሰይድ ለእንዳንተ አይነቱ ለካሃዲ ወንዶች እንጂ እኮ ልጅ እኮ ጸጋ ነው። ብዙ ሰው እኮ ልጅ አልሰጠኝም ብሎ እያለቀሰ ነው ያለ። እውነቴን ነው የምልህ፣ በየመስጊዱ በየቤተክርስቲያኑ ብቻ ሁሉም በየእምነቱ እኮ እያለቀሰ ለምን እኔ ልጅ አሰጠኝም፣ ለምን ነው ለእኔ ልጅ አሰጠኝ እያለ ፈጣሪ ነው የሚያማርር። ስንት ሰው አለና፣ እንደዚህ በቀላሉ ደሞ ልጅ የምታገኙ ሰዎች እንደዚህ ትጥላላችሁ ማለት ነውና፣ ለማንኛውም ወደ ሰይድ ልምጣና በመጀመሪያ ደረጃ አንድ ሰው ስደት ሲወጣ አላማ አለው። ስደት የምንወጣው ወንድ ቸግሮን ሳይሆን ከኢትዮጵያ ያለቀን የምንወጣው ወንድ ልጅ አጥተን አይደለም። ወንድ ልጅ ወላድ በደባባት ሄድ ኢትዮጵያ ውስጥ ነፍ ነው። ወንድ ልጅ ማግባት ከፈለጋችሁ አገራችሁ ማግባት ትችላላችሁ። አዎ እኔ ተሰድጄ የመጣሁት ወገኔንም፣ ቤቴንም፣ ቤተሰቦቼን ለእኔ ለእህቶቼ፣ ለተናናሾቼ ብቻ ለብዙ ነገር አላማ ይዤን ይወጣሁ። በቃ ጠቀምኳቸውም አልጠቀምኳቸውም እንዲሁ የጊዜያዊ ፍላጎታቸውን እንኳን መቼም ሳላሳካላቸው አልቀርም፣ የረጅም ትልቅ ነገር እንኳን ባላደርግላቸው ማለት ነው። ግን እንደዚህ አይነት ዓላማ ይዘን ወጥተን አንዳንዶቻችን በኩዌትም ሆነ በሳውዲም ሆነ በዱባይም ሆነ ብቻ በየትኛውም አረብ ሀገር በሉት ብቻ በየትም ሀገር በሉት አንዳንድ ሴቶች አግብተው ይወልዳሉ፣ ወይም ይጋቡና ባልዮ ጥሎ ይሄዳል። ከዛ በኋላ ወደ ሚዲያ ይመጣሉ። አግዙን፣ እርዱን። በተለይ በቲክቶክ አለምማ አለመስማት ይሻላል። በተለይ እነሳራ ምናምን ላይ ላይ ሲገቡ ባትሰሙ ይሻላል። ወልጅ ነው ጥሎብኝ ሄደ፣ ማንም የለኝ፣ የቤት ክራይ የምከፍለው የለኝም፣ ሕፃን ልጅ ይዤ መስራት አልቸልኩም፣ አግዙኝ፣ እዚህ ቦታ ነው ያለው እንዲረዳኝ አድርጉ ምናምን፣ ብጥቅርሴ ብጥቅርሴ። ብቻ አላቅም ብዙ ነገር ማለት ነው። ሰው እንዴት ከኢትዮጵያ ሲወጣ ከሀገሩ ሲወጣ የተሰደደበት አላማ ይጠፋዋል። ሩዝ ስትበሉ ሀሳባችሁን ይቀንስ፣ እንትን ይልባችኋል። ያኔ ምንድነው የሚባለው ሀሳባችሁ ይጠፋል እንዴ? ሩዝ ሰው ሩዝ ነው መቼም፣ የተለየ ነገር እዚህ ሀገር የምንበላው ሩዝ ሩዝ ነው፣ ሌላ ምንም የተለየ ነገር የለም ከሩዝ ውጭ። ኢትዮጵያ ልክ አዘውትረን እንጀራ እንደምንበላው እዚህ ሀገር ደግሞ ሩዝ ነው አዘውትራችሁ የምትበሉት። ስለዚህ ሩዙ ጭንቅላታችሁን ይሆነ ያጦዘዋል ብቻ አላቅም፣ ሀሳባችሁን ያስረሳችኋል። ምን እያሰባችሁ ነው መታችሁ እዚህ ሰው ሀገር ላይ ወንድ ላይ የምትንጠለጠሉት? እንደዛ ከማድረጋችሁ በፊት የመጣችሁበትን አላማችሁን ማሳካት፣ ሌላው ቢቀር የእናትና ያባታችሁን እዳ መክፈል፣ ተበድረሽ የመጣችሁን እዳ መክፈል። ከዛ በኋላ ዳሽን ከከፈልሽ በኋላ ከዛ በኋላ የምትፈልገው ነገር ካለ ያንን ማድረግ ትችያለሽ። እንጂ ወጣችሁ እዚህ ከመጣችሁ በኋላ እኔ ብቻ ክፉ ነገር ባለናገር ደስ ይለኛል፣ ግን ደግሞ አልችልም። እውነታው ይሄ ነው። ስለዚህ አሁናት ሲሄድ ምንድን ነው ያለው? አስራ ስምንት ዓመት አስራ ስድስት ዓመት አይሆናትም ገና ህፃን ልጅ ናት። አስወልዶ ጥሏት ሄደ። ኧረ በግድ ደፍሯት ነው ደፍሯት ነው ወይስ ፈቅዳ ወደው ነው ያገባችሁ? በግድ እኮ ጥሏት ሄደ የሚባለው እኮ ደፍሯት አስረግዟት ከሆነ እኮ ነው። ወዳ ፈቅዳ አብረው እየኖሩ እንግዲህ የሆነ ነገር ወይ አላስማማ ብሏቸው ወይ የሆነ ነገር ሆኖ ነው እንግዲህ ወይ አረገዝኩ ስትለኝ ጥላ ይሆናል ጥሏት ሄደ። ስለዚህ ይሄን ያክል ሳትተማምንበት እንደዚህ እንዴት እንዴት ከዚህ ልጅ ጋር ልትኖር ቻለች ነው እኔ ጥያቄ ማለት ነው። እንደገና ደግሞ ወንድ ስር ከመጠጋታችሁ በፊት ምንድነው ማን ነው ምን አለው ያኖረኛሉ ያኖረኝም ወይ ብላችሁ ማሰብ የሚያኖረው ነገር አለው ብወልድ እንኳን ብወልድ እንኳን ያኔ ብወልድ እንኳን ልጅ ብወልድ እንኳን ከእሱ ጋር ብለያይ እንኳን ልጁን የመርዳት አቅም አለው ወይ ይረዳሉ ወይ ብላችሁ ማሰብ ይኖረባችኋል ማለት ነው። እና ዝም ብላችሁ በስደት የተሰደዳችሁ ልጆች ስደተኛና ስደተኛ በሰው ሀገር ከባድ ነው። ወይ ማግባት ከፈለጋችሁ እኮ ይሄ ያገሩን ዜጋ የሆነ ያለው አሁን እኛ ኢትዮጵያውያንም ሆነው እኮ እዚህ ሰው ሀገር ያላቸው አሉ፣ የሚሰሩ ብር ያላቸው ያስቀመጡ ብዙ ነገር ብትወልድ እንኳን ልጃቸውን መርዳት የሚችሉ አሉ። እንደዛ እንደዛ አይነት ሰው ላይ መውደቅ፣ ከዛ ደግሞ እዛም እዛም ስደት ሀገርም ሆነሽ ራሱ በቤተሰብ መሄድ፣ ቤተሰብሽንና ቤተሰቡን ማገናኘት ምን አለው ይሄ ልጅ እኮ ልጃችንን እንደዚህ አድርጎ በሰው ሀገር ቢሄድ ቢወልድ እንኳን ራሱ የሚያሳድግበት ምን አለው ተብሎ ቤተሰብ መነጋገር አለበት። ከዛ በኋላ ከወደደሽ ከፈቀረሽ ከአንቺ ጋ የመኖር አላማ ካለው ምንም ነገር አይደብቀውም፣ ያለውን የሆዱን ወጥቶ ነው የሚነግርሽ። ከዛ በቤተሰብ እዛው ሆናችሁ እናንተ በቤተሰብ ያለውን ነገር ኢትዮጵያ ውስጥ ማድረግ። ከዛ በኋላ እንኳን ራሱ ጥሎሽ ቢሄድ ያ ቤተሰብ ወዶ ሳይሆን በግዱ ልጁን ይረዳል ማለት ነው፣ እንዲረዳ ያደርገዋል ማለት ነው። እናንተ በቃ ካለምንም ጉዳይ ቤተሰብ አያቅም ያቅ ትገባላችሁ። ከዛ በኋላ ፊታችሁን ሸፈናችሁ ሚዲያ ላይ ትወጣላችሁ። እርዱን ማን ይርዳችሁ? እኛም ሰው ቤት ሰራተኛ መከራችንን እያየን ነው። እንዴት እንርዳችሁ? እንዴ ተሰቃየን እኮ ምን አስባችሁ ነው እንዴ? እኛ እኮ ተሰቃየን። ለማይበዛ እንዴ እኛም እየታመምን ነው። ለእኛም አስቡልን እንጂ

ሲጀመር ምን ልትሰራ ነው የመጣችው? ባል ልታገባ ነው የመጣችው? ልትሰራ ነው አይደል የመጣችው? በቃ ስራ ልትሰራ እስከመጣች ድረስ ስራዋን ሰርታ ወደ አገሯ ገብታ ማግባት ትችላለች። በሰው አገር በስደት ላይ ገና ልዘውም አንድ ፍሬት ሰይዶ ትቀልዳለህ አንተ አባቴ። ለማንኛውም ያው ዳያስፖራዎች ምናምን ይረዷታል። እንደኔ አይነትማ ማን ይረዳታል አባቴ? ዳስፖራዎች ምናምን ይረዷታል እርግጠኛ ነኝ እንደሚረዷት። ግን ደግሞ የረዷትን ብር የሆነ ቦታ ላይ አውለው ስራ እንዲሰራበት አድርጋት ማለት ነው። ሌላው ሲቀጥል አቶ ሰይድ ማለት ነው። አቶ ሰይድ እንደዚህ እያልክ ድራማ አትስራ። ሚስትህን የምትወዳትና የምታከብራት ከሆነ ሚስትህ ያለችህን ነገር አሳክተህ ወደ ሀገር ተመልሰ ልጆችን ለማግኘት ሞክር ማለት ነው። በተረፈ በእውነት ዛሬ ግን በጣም ተናድጃለሁ። ሰይድ ባመጣው ቪዲዮ ነው የተላደድኩት። እውነቴን ነው መላችሁነ ገና 16 18 ዓመት አልሞላትም አላለም? እና ታዲያ ካልሞላት ምን ወንድ ለሽቅ ቤቤ ያደረጋት ጉድ እኮ ነው። ለማንኛውም ላይክ፣ ሸር፣ ሰብስክራይብ ያደርጋቸው አበረታቱን። ቻናሌ ማለት ነው ሰላማችሁ ይብዛ። ባይ ባይ። ተጉለት ሚዲያ፣ ሸዋ ተጉለት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።